የተመጣው ማንም ተማምኖ ስልሳና ሰባ ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን፣ ሕግ መከበር አለበት። ንጹህ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ከዛ ግዴ የለም ሌላው ቀላሉ አባቱ ነው። የተጻፈ ሰላም፣ ይህ ቪዲዮ በጣም ለብዙዎች በጣም ማለት ነው ሼር መደረግ ያለበት ቪዲዮ ነው። እኔ በጣም እንግዲህ የሰማችሁት ነገር አይደለም የደነቀኝ እጅግ በጣም በቃ የረካውበት ከዚህ ቀጥሎ ያለ ቪዲዮ አለ። በጣም በቃ የመጨረሻ በጣም የማከብረው የምወደው ሰው የኦርቶዶክስ ዲያቆን የሆነ ዲያቆን መዝሙር ይባላል። በጣም ነው የምወደው የተናገረው ነገር ግን ያኔ ፎይን ካልተገደለ ሲሉ ሙስሊሞች የሰራው ቪዲዮ ነውና ትሰሙታላችሁ እና አንድ ነገር ልመላችሁ ይላችሁ። ይህንም ቪዲዮ ለሙስሊሞች፣ ለኦርቶዶክስ፣ ለካቶሊክ፣ ለፕሮቴስታንትም የነሱ ነገር ሲነካ እምቧከርዩ ለሚሉ የሰውን ሲነኩ ደስታና ጀግና ጀግና ለሚጫወቱ ቤተ ምነሳይ ላይ ቀጥሎ ያለውን የመዝሙርን ድምፅ ሁሉ ሰው እንዲሰማ አድርጉ በቻላችሁ መጠን። በጣም ነው የረካሁት። የተጻፈ ያነበበ ሰው እንዴት ጥፋተኛ ሆናል? የተጻፈ ያነበበ ሰው እንዴት ጥፋተኛ ሊሆን ይችላል? ያልተጻፈ ጨምሮ ያነበበ ሰው አዎ፣ ጥፋተኛ ነው። አዎ ተሳዳቢ ነው። አዎ በጣም ትክክል አለ። የተጻፈውን ነገር ያነበበ ሰው ለምን ጥፋተኛ ይባላል? አይባልም። አታንብ ማለት አይቻልማ። ጊዜው የመረጃ ነው። ጊዜው የምንጠየቅበት ነው። ጊዜው ሁሉ አንዱ አንዱ እንደኛ አታንብ ብለን እናውቃለን። እስቲ ንገሩ፣ አታንብ የኦርቶዶክስን የኦርቶዶክስን ድርሳናት አታንቡ ብለን እናውቃለን? አናውቅ። ማንም ሰው አንብብ። ጥያቄ ካለው በስርዓት ይሄ ይሄ ጥያቄ አለኝ ብል በጣም አሪፍ፣ በአሪፉ እናስተናግዳለን። ችግር የለም። ለምን አነበብክ ገለተ፣ ለምን አነበብክ እገሌ፣ ለምን አነበብክ ብለን ያሳደርነው ሰው አለ፣ የሰደብነው ሰው አለ፣ ሊታሰር ይቆረጥ ይፈለጥ ያልነው ሰው አለ፣ በተገኘበት ይገደል ያልነው ሰው አለ። የለም ትክክልም አይደለም። እንደዛ ብንል ቻሌንጅ መደረግ አለበት ክርስትናም ቻሌንጅ መደረግ አለበት ቤተ እምነት ሁሉ ቻሌንጅ ይደረጋል ችግሩ አልሰለጠንም እኛ ስላልሰለጠንን አያችሁ ስላልሰለጠንን የሌላውን ስንነካ ችግር የለው የሌላውን ሲነካ ችግር የእኛ ሲነካ ግን ዝም በል እንዳትናገር እንዴት ይባላል ይህማ ትክክል አይደለም ይልቁን መልስ ካለ መመለስ ነው አይደለ ብዙ ጊዜ መልስ የሌለው ሰው በምን ይታወቃል መሰላችሁ በማሳደድ በመስደብ ያንን ሰው በማስፈራ ይታውቃል። መልስ ከሌለኝ መልስ ከሌለኝ እኔ ማድረገ ይህን እቆጣለሁ፣ አግሬሲቭ ሆናለሁ፣ ምናምን በቃ እነጫነጫለሁ። መልስ ከሌለኝ መልስ ካለኝ ስ በደስታ እንዴ ይኸው መልሴ ምን ችግር አለው? ይኸው መልሴ አሁን ላይ ትውልዱ ዝም ብሎ ጅል ትውልድ አይደለም። ያነባል፣ ይጠይቃል። ኦኬ ክርስትናውም ይጠየቅ በደስታ እስልምናውም ፕሮቴስታንቱም ካቶሊኩም ጆቫይትነሱም ኦንጂሰሱም ኤቲስቱም እምነት የሌለውም ላጲስ የሚያመልከውም እርሳስ የሚያመልከውም ኧረ ምንም ብቻ የሚያመልከው ነገር ፍቅር ሲዝም እንኳን ይጠየቅ። እንዴ ለምን ጠየቅ? እንዴት ይባላል? ስለዚህ አሁንም እደግመዋለሁ፣ የተሳደበ ሰው ካለ በማንኛውም ወገን ስድብ የተሳደበ ሰው ካለ፣ አዎ ትክክል አይደለም፣ ይቅርታ ሊጠይቅ ይገባል። የተሳደበ ሰው ካለ ግን መጽሐፍ ስላነበበ በክርስትናም ሆነ በእስልምና መጽሐፍታቸውን አንዳቸው አንዳቸው ስላነበቡ ከመጽሐፍ ላይ እያነሱ መጽሐፉ የሚለውን ስለጠየቁ ግን ለምን ይሳደድ? እንደዚሁን እስር ቤት ይግባ ይገደል ካለም ትክክል አይደለም። ትክክል አይደለም። እንዴ እኔ አልጻፍኩት፣ መጽሐፉ ነው። እኔ አልጻፍኩት መጽሐፉ ስለዚህ ምን ይደረጋል? ይነበባል፣ ይጠየቃል። ያንን ነገር የተጻፈውን ነገር በአስቀመጠው መልኩ አነባለሁ። አንብቤ ቤ እጠይቃለሁ። ለምን ለምን ጠየቅ የሚባል ነገር ግን የለም። እጠይቃለሁ። ለምን አልጠይቅም? ስለዚህ እንዲያው አንዳንዴ አለመሰልጠናችን ጭንቅላታችን ጠባብ መሆኑ፣ ያ ሰው ስተን የሰለጠንክና አይምሮ ያለ ስትሆን እንደዚህ ታስባለ። አሁን ወንድማችን መዝሙር እንደተናገረው ይሄ ሁሉም ቤተ እምነቶች ሊሰለጥኑና ሊያዳምጡ የተገባ ነው። ስለሰማችሁ ተባ